ሰላም ጤና ይስጥልኝ የኦሪት ትምህርት ተከታታዮች፣ እንደምናላችሁ፣ እንደምን ሰነበታችሁ? የስራ ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ስለ እንስሳት የሰውን ንብረት በሚያጠፉበት ጊዜ ይህ የእንስሳት የእንስሳቶቹ ባለቤት እንዴት አድርጎ መክፈል እንዳለበት የሚያስተምረን ሁለተኛው ክፍል ነው ማለት ነው። ዛሬ የምንማረው እንግዲህ አጠቃላይ የዚህ ሕግ ዋና ነገር እያንዳንድ ነገር የዚያን ንብረት የሚከፍለው የዚያን ባለቤት ለባለቤት የሚከፍለው እነዚህ እንስሳት ባጠፉት ልክ ነው ማለት ነው። ለምሳሌ ዲላል ዜህ አክላል ኮል ሀመሻለም ማሸህዝክ አረዜ ማሞን ኮል አመሻለም የተ ኦ ባሆት ጎን ታስ መከፈል ኦ ሀፂ ነዘክ ሀሬ እህተር አለኬን አፓሆት ክናስ ወይን ሀያቤን ክናስ እላ አፒ እድም ይለናል እንግዲህ አንድ ሰው የሰውን ንብረት የእርሱን እንስሳቶች ካጠፉ የሚከፍለው ያንን ያጠፉትን ጥፋት ብቻ ማለት ነው። ነገር ግን አንዳንዴ ደግሞ እንትን አለ፣ ቅጣት አለ። ልክ ሌባ ሲሰርቅ ከተገኘ መቶ ብር ሰርቆ እንደሆነ ሁለት መቶ ብር አድርጎ እንደሚከፍለው አይነት በእነዚህም እንትኖች አሉ። ነገር ግን በምስክር ወደሞ የተረጋገጠ እና በልዩ መንገድ ሲሆን ማለት ነው። ስለዚህ መደበኛው ግን የሚከፍለው ያ ሰው እነዚያ ንብረት እንዳጠፉት ማለት ነው። ለምሳሌ ታርኒጎል ሸሆሺት ሮሾ ለኣብር ክልይ ዝውኺት ብተቃቦ በሸባሮ ለምሳሌ አንድ ዶሮ አንገቱን ከፍ አድርጎ በእግሩ ስቦ አንድ ውድ እቃ ወደ መሬት አድርጎ ጥሎ ቢሰብር የዚያንን የጣለውን እቃ ግምት ነው እንግዲህ ባለቤቱ የሚከፍል ማለት ነው፣ የዚያ የዶሮ ባለቤት። ምክንያቱም ያጠፋው ስነ ማለት ነው። ነገር ግን ኢማዩ ኢማዩ ብትሆ ታብሊን በቀጽ በህን ሾሽት ሮሾ ከዴ ለይኽላን አላ ታብሊን ሻለም። ነገር ግን ይህንን ያ ዶሮ ያንን ዕቃ የሰበረው ከውስጡ ያለውን የተለያዩ የጥራጥሬ ለመብላት ከሆነ የዚያንን የጥራጥሬውን ዋጋን የሚከፍለው ማለት ነው። የሚገርም ነው። ይራሱ ምክንያቱም ይህ ዶሮ እቃ ለመስበር አይደለም። እንግዲህ ያንን እቃ የሰበረው በውስጡ ያለውን ለመብላት ነው ማለት ነው። የዚህ የዶሮ ዋና ዓላማው ከዚያ እቃ ውስጥ ያለውን የተለያዩ የጥራጥሬ አይነቶች ለመብላት ነው እንግዲህ። ነገር ግን በዚህ ምክንያት ያ ብርጭቆ ሊሆን ይችላል ወይም ጠርሙስ ሊሆን ይችላል። ያ ተሰብሯ ማለት ነው። ስለዚህ ይህ ሰው የሚከፍለው እንግዲህ በውስጡ ያለውን ነው ማለት ነው። ምክንያቱም ዶሮ የበላው ያንን ስለሆነ ማለት ነው። ነገር ግን ለክሊው ለዚህ ለተሰበረው ተሰበረው ንብረት የሚከፍለው ደግሞ ግማሽ ነው ማለት ነው እንጂ ሙሉ አይከፍልም ማለት ነው። ምክንያቱም የዚህ የኦሪት ዋና መመሪያ እንደ ጥፋቱ አይነት ነው ማለት ነው የሚከፍለው ሌላም አለ። በከን ሱስ ሽፃናብ በሐሞር ሸነኣር በሻቫር ኤት ኬልም ምሻለም ሐጽነዘግ ለምሳሌ አህያም ሲጮኽ ፈረስም እንደ በመጮኽ አጠገባቸው ያለውን ነገር በማንቀሳቀስ ከሰበሩ የሚካፍሉት ግማሽ ነው ማለት ነው። ዝጉች ናቸው ያሉት እራሱ እንግዲህ እንትኖች አሉ እንግዲህ ለምሳሌ ዶሮዎች አሉ እንግዲህ ዶሮ በገጠር በነበርንበት ጊዜ እነዚህ ዶሮዎች የተለያዩ የጥራጥሬ አይነት ስለሚወዱ ጎረቤት ቤት እራሱ በመሄድ ወደ ማጀት ወይም መከታውን አልፎ በመሄድ የተለያዩ የጥራጥሮችን የተከደን ነገር በእግራቸው እና በአፋቸው በማንቀሳቀስ በመስበር ወይም በመድፋት ያንን ጥሬ ለመብላት ጥረት ያደርጋሉ ማለት ነው። በዚህ ጊዜ እንግዲህ እነዚህ ሰዎች ይህነዚህ ዶሮዎች በደንብ አድርገው የማያስሩና የማይጠብቁ ከሆነ የነዚህን ሁሉ ውድመት የዶሮዎቹ ባለቤቶች ይከፍላሉ ማለት ነው እንዲሁ ዝም ብሎ አይ ቅርታ ተብሎ የሚታለፍ አይደለም ማለት ነው። የዚያን ሰው ንብረት አጥፍቷልና። አንደኛ ብዙ ጊዜ እኛ በእኛ ቁጥጥር ያሉትን ንብረቶች የማንጠብቀው ከእንዝለልነት ነው። ይህ ደግሞ ምን ችግር አለው? ከቢደፉ፣ አንዳንድ ጊዜ ደግሞ ይህ ብቻ አይደለም። እነዚህ የእንስሳዎች ባለቤቶች የለውን ሰው አውድማቸዋል ተብሎ ሲጠየቁ ምን እናንተ ይህን ያህል ታካብዳላችሁ የሚልም መልስ የሚሰጡበት ጊዜ አለ ማለት ነው። ነገር ግን ይህ ትክክል አይደለም። ምክንያቱም እያንዳንዱ ሰው ትንሽም ሆነ ትልቅ ንብረቱ ሲነካበት አይወድም። በተለይ ደግሞ ሲወድምበት። በዚህ ምክንያት እነዚህ ሰዎች ከዚያ ሰው ጋር ይህ ሰው ንብረቱን ባለመጠበቅ ምክንያት ከዛ ሰው ጋር ይርቃ ማለት ነው። ይህ ብቻ አይደለም። የዚያንን ሰው ንብረት ባለመጠበቁና ጉዳት በማድረሱ ራሱ ይህን ሰው አስከፍቶታል ማለት ነው። ስለዚህ ያላቸው ግንኙነት እየላለ ሄደ ማለት ነው። ይህም ሰው ስለዚያ ስለ ጓደኛው ንብረት ብዙም ጥንቃቄ አልሰጠውም ወይም ያንን ንብረት እንደራሱ ንብረት አድርጎ አላየው ማለት ነው። በዚህ እንዝልናት መካኝነት ይህ ሰው ብቻውን ይቀረማል፣ ነው አንደኛ፣ በፈጣሪ ዘንድ ራሱ በዚያለም ባይከፍልም በፈጣሪ ዘንድ ኃጢያት የለበታ ማለት ነው። ስለዚህ ያንዳንዱ ሰው ባለ ንብረት የሆነ ንብረቶቹ ሌላ የሌላን ሰው ንብረት የሚያጠፉ ወይም ጉዳት የሚያደርሱ ከሆነ ይህንን ግዴታ መጠበቅና ከሌላ ሰው ጉዳት እንዳደርሱ ታላቅ ጥንቃቄ ማድረግ አለበት ማለት ነው። ምክንያቱም እያንዳንዱ የጓደኞቻችን ማለት ከኛ ውጭ ያሉት ሰዎች ንብረት እንደ ራሳችን አድርገን መጠበቅ ግዴታ አለብን ማለት ነው። እንግዲህ ይሄ ነው እንግዲህ ፍቅር የሚያመጣው። ነገር ግን በእንዝላልነት እንዲሁ ዝም ብለን የዚያን ሰው ንብረት ሲወድም እያየን ከሆነ የዚያንን ሰውን ንብረት እንደ ራሳችን ንብረት አድርገን ስለላየ ነው፣ ጥሩ አይሆንም ማለት ነው። ለምሳሌ አንድ ሰው በተለያዩ ሆቴሎች ቤት ሊሄድ ይችላል። በዚያም የተለያዩ ማዝጋኖች አሉ ማዝጋን ማ እንግዲህ ኤር ኮንዲሽነሮች ወይም የማሞቂያ እና የማቀዝቀዣ ነገሮች አሉ እነዚህ ነገሮች ያን ቦታ በሚለቅበት ጊዜ ማጥፋት ይኖርበታል አለበት ማለት ምክንያቱም የዚያ እሱ ከሌለ የማሞቂያ ሁልጊዜ ስለሚሞቅ የሚቆጥረው ለባለቤት ነው ማለት ነው ስለዚህ የባለቤቱ በዚያ ቆጣሪ አማካኝነት ብዙ ብር ስለሚከፍል ይህ ሰው ያ ሰው ብር እንዳይከፍል ከወዲሁ ያን ቦታ ከመልቀቁ በፊት እነዚያን ነገሮች የሚቆጥሩት ነገሮች ማጥፋት አለበት ማለት ነው። ምክንያቱም ለዚያ ለዚያ ሰው ትልቅ ኪሳራ ስለሚሆንበት ማለት ነው። ይህ ማለት እንግዲህ እያንዳንዱን የሌላውን ሰው ንብረት እንደ ራሳችን አድርገን ማየት አለብን ማለት ነው። ከቤታችን እንደምናደርገው ሁሉ ሌላ ሰው ቤት ስንሄድ እንደዚያ ማድረግ አለብን ማለት ነው። የሚጠጡ ነገሮችም አሉ። አንዳንድ ጊዜ ሰዎች የሚጠጡ ነገሮችን በቃን በማለት ፈንታ እንደዛ ለምሳሌ ቢራም ሊሆን ይችላል፣ ውስኪ ሜትላይ ነገር ይችላል ያስከፍቱና ከዛ ላይ ይደፉታል ማለት ነው። ነገር ግን ይህ ራሱ ሌላም አለ ደግሞ ባልታሽ ክጥም ይባላል ንብረትን እራሱ ማውደም ወይም ማጥፋት ክልክል ነው። ራሱ የሌላን ሰውም በሆነ የራሳችንን ንብረት ማለት ነው የማጥፋት መብት የለንም ማለት ነው። ስለዚህ የዚያን ሰው ንብረት ሆነ የኛንም የራሳችንን ቢሆን ንብረት እንዲሁ በከንቱ ማጥፋት አይፈቀድልንም ማለት ነው። ይህ ባልታሽክት ይባላል። ይህም ከራሱ ከ613 ህግጋት አንዱ ህግ ነው ማለት ነው። ስለዚህ የሌሎን ንብረት እንደ ራሳችን አድርገን መጠበቅ አለብን ማለት ነው። ይህን ስናደርግ ያን ሰው ወደን ነው ወይም እንወደዋለን ማለት ነው። ይህንን ካላግን ግን፣ ስለ ያ ሰው ንብረት ካልተጠነቀቅን ግን፣ እንዲሁ በእንዝላልነት ካየ ነው ያንን ሰው አንወደውም ማለት ነው። ምክንያቱም ንብረቱ ቢጠፋ ይሆን ምበት ምንም ጣጣ የለንም ማለት ነው። ስለዚህ እንደዚህ መሆን አለበትም። እያንዳንዱ ሰው ንብረት እንዴት አድርጎ እንዳገኘው ያ ሰው ብቻ ነው የሚያውቀው። እንዲሁ በቀላሉ የሚገኝ ነገሮች አይደሉም። በውርስ እንዲሁ ከወላጆቹ የወረሰው ንብረት ከመስጠቀር እያንዳንዱ ንብረት እንዲሁ በቀላሉ የተገኘ አይደለም ማለት ነው። ስለዚህ እነዚህ ንብረቶች እያንዳንዱ ሰው መጠበቅ አለበት ማለት ነው፣ ልክ እንደ ራሱ ንብረት። በእርግጥ የራሱን ንብረት ቢሆንም እንዲሁ ዝም ብሎ ማውደምም አይጠበቅበትም ማለት ነው። በደንብ አድርጎ መጠበቅ አለበት ማለት ነው። የራሱም ንብረት ቢሆን ራሱ እንኳን ያለውን ቀርቶ ማለት ነው። ስለዚህ ይሄ ነው እንግዲህ የአንዱ የኦዲት ህግ የሚያስተምረን ነው። የተቀበልናቸውም የያገኘናቸውን ነገሮች በሙሉ ተመስገን ብለን በመቀበል በሚገቡ ቦታዎች ላይ ብቻ መዋል እንዳለብን ነው እንግዲህ የሚነግረን። እንግዲህ የዛሬውም አጠር ያለ ትምህርት በዚህ ያበቃል። በሚቀጥለው እንግዲህ የተለያዩ ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ።